ጤና ይስጥልን። የተለያዩ የገንዘብ የምጣኔ ሀብት፣ የመዋለንዋይ የንግድና የተለያዩ የስራ መረጃዎችን የምናቀርብበት ሰዓታችን ላይ ነው የምትገኙት። እስከ መጨረሻው በመከታተል ከዚሁ ከምናስተላልፈው መረጃ ተጠቃሚ እንድትሆኑ እንጋብዛችኋለን። ይህንንም ስታደርጉ እንደተለመደው ሰብስክራይብ፣ ላይክ፣ ሼር ማድረግንም እንዳትዘነጉ እናስታውሳችኋለን። ለዛሬ ወደ አጠናቀርናቸው መረጃዎች ነው የምናልፈው። ተከታተሉ። አበይት ዜናዎች ኢትዮጵያ ከቻይና ካለባት 54 ቢሊዮን ዶላር የሚጠጋ ዕዳ ከፊሉን ወደ ቻይና ዩዋን ለመለወጥ ከቻይና ኤክስፖርት ኢምፖርት ባንክ እና ከፒፕልስ ባንክ ኦፍ ቻይና ጋር ባለፈው ወር ድርድር መጀመሯን ብሉምበርግ ዘግቧል። የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ በሁለቱ ሀገራት መካከል በከፊል የዕዳ መክፈያውን ጨምሮ የመገበያያ ገንዘብ ለውጥ ማድረግ ትርጉም የሚሰጥ ነው ማለታቸውን ዘገባው ጠቅሷል። የዓለም አቀፍ የገንዘብ ተቋም የአፍሪካ መምሪያ ኃላፊ አበበ ስላሴ ይህ አይነቱ ድርድር ከፍተኛ የቻይና ዕዳ ያለባቸው አገራት ከፍተኛ ገንዘብ እንዲቆጥቡ ያግዛቸዋል ማለታቸውንም ዘገባው አመልክቷል። የኢትዮጵያ ኢኮኖሚክስ ባለሙያዎች ማኅበር መንግስት የረጅም ጊዜ ወለድ በሚከፈልባቸው የውጭ ብድሮችና የውጭ ገንዘቦች ድጋፎች ላይ ጥገኝነቱን እንዲቀንስ አዲስ ባወጣው ሪፖርት መክሯል። መንግስት በውጭ ብድር ላይ ያለውን ጥገኝነት ለመቀነስ፣ የዲጂታል አገልግሎቶችንና ኢመደበኛ የኢኮኖሚ ዘርፎችን ጨምሮ ሌሎች ባልተነኩ ዘርፎች ላይ ታክሶችን እንዲጥል ማኅበሩ ምክረ ሐሳቡን ሰጥቷል። መንግሥት ከአገልግሎት ክፍያዎች፣ ከቅጣቶች፣ ከሮያሊቲ ክፍያና መንግሥታዊ ካልሆኑ የልማት ድርጅቶች ትርፍ የሚያገኘውን ገቢ እንዲያሳድግም የማኅበሩ ሪፖርት ምክሩን ለግሷል። የኢትዮጵያ መድን ድርጅት የአክሲዮን ድርሻ ለመሸጥ የተቋማዊ ማሻሻያ ሂደት መጀመሩን ሪፖርተር ዘግቧል። የድርጅቱ አመራር ቦርድ አዲስ ስትራቴጂ እያዘጋጀ መሆኑንም ዘገባው አመልክቷል። ሰራተኞች ከተቋማዊ ማሻሻያው ጋር በተያያዘ የድርጅቱን ሕግና ደንብ ባልጠበቀ መልኩ የአዳዲስ ሰራተኞችና የስራ ኃላፊዎች ቅጥር እየተካሄደ፣ አንዳንድ የስራ ኃላፊዎች ያለአግባብ ከስራ እየታገዱና የግዳጅ ጡረታ እንዲወጡ እየተደረጉ መሆኑን መናገራቸውን ዘገባው ጠቅሷል። የተቋሙ አመራሮች ግን የድርጅቱ እርምጃዎች ሕጋዊ አሰራሩን የተከተሉ መሆኑን ተናግረዋል። በቻይና የጄኔሬቲቭ ኤአይ ተጠቃሚዎች ቁጥር ምን ይመስላል? የቻይና ኢንተርኔት ኔትወርክ ኢንፎርሜሽን ማዕከል ባወጣው መረጃ እስከ 2025 አጋማሽ ድረስ 515 ሚሊዮን የጄኔሬቲቭ ኤአይ ተጠቃሚዎች አሉ ብሏል። ይህ ቁጥር በ2024 ከነበረው በ36.5 በመቶ ጭማሪ ያሳየ ሲሆን 74.6 በመቶ የሚሆኑት ዕድሜያቸው ከ40 ዓመት በታች ነው። ሰላሳ ሰባት ነጥብ አምስት በመቶ የሚሆኑት ደግሞ የመጀመሪያ ዲግሪ እና ከዛ በላይ ያላቸው ናቸው። በተጠቃሚዎች ቁጥር ብቻ ሳይሆን ቻይና በኤአይ የተደገፉ አገልግሎቶችንም በማቅረብ ረገድም ከጊዜ ወደ ጊዜ እየጨመረ መጥቷል። በሪፖርቱ መሰረትም አንድ ነጥብ አምስት ሚሊዮን ከኤአይ ጋር የተያያዘ አእምሯዊ መብት ምዝገባ ጥያቄ ቀርበዋል። የናይጄሪያ የሕዝብ ብዛት ከ25 ዓመት በኋላ ወይም በ2050 በ130 ሚሊዮን እንደሚጨምር የዓለም ባንክ ፕሬዚዳንት ገለጹ። ይህም አጠቃላይ የሕዝብ ቁጥሯን ወደ 368.8 ሚሊዮን ያደርሰዋል ነው የተባለው። ይህ የሕዝብ ብዛት ጭማሪ ናይጄሪያን በዓለም እጅግ ብዙ ሕዝብ ካላቸው ሀገራት አንዷ እንድትሆን ያደርጋታል። የዓለም ባንክ ፕሬዚዳንት አጃይ ባንጋ ይህን ትንበያ ይፋ ያደረጉት በ2025 የአይኤምኤፍ ዓለም ባንክ አመታዊ ስብሰባ ላይ ሲሆን ይህም በማደግ ላይ ባሉ አገራት በተለይም በአፍሪካ ያለውን ጉልህ የስነ ህዝብ ለውጥ የሚያሳይ ነው ተብሏል። ባለ አምስት ኮከብ ሆቴሎች ድረስ ያሉ የኢኮኖሚ ድርጅቶች ቆጠራ እየተካሄደ ነው በአዲስ አበባ ከተማ ከጥቃቅን የንግድ ዘርፎች እስከ ባለ አምስት ኮከብ ሆቴሎች ድረስ ያሉ የኢኮኖሚ ድርጅቶች ቆጠራ ከጥቅምት አንድ ቀን ጀምሮ እየተካሄደ መሆኑን የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ አስታውቋል። የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ ኃላፊ አቶ አደም ኑሪ በሰጡት ጋዜጣዊ መግለጫ ቆጠራው የከተማዋንና የአገሪቱን ጥቅል ኢኮኖሚ እድገት ከዓለም ኢኮኖሚ ጋር በማነጻጸር ደረጃውን ከማወቅ ባሻገር ለግል አልሚዎች የኢንቨስትመንት አማራጮችን ለመጠቆም ያግዛል። ብለዋል አቶ አደም ቆጠራው የአገልግሎት፣ የኢንዱስትሪ እና የከተማ ግብርና የኢኮኖሚ ዘርፎች ለአጠቃላይ የሀገር ምጣኔ ሀብት ያላቸውን አበርክቶ ወይም ጂዲፒ ለማወቅና የዘርፎች የተናጠል ድርሻን ወቅታዊ ለማድረግ የሚረዳ ስታቲስቲካዊ መረጃ ለማግኘት ብሎም በቀጣይነት ለሚከናወኑ ዘርፈ ብዙ ጥናቶች እና ለፖሊሲዎች ግብዓት የሚሆን የተሟላ መረጃ ለማግኘት ነው ብለዋል። በተጨማሪም በከተማ የሚገኙ የኢኮኖሚ ድርጅቶች ብዛት፣ በድርጅቶቹ ያሉ ሰራተኞች ቁጥር፣ የካፒታል መጠንና የሚመረቱ ምርቶች በማወቅ ከቆጠራው ይገኛል ተብሎ የሚጠበቅ ውጤት እንደሆነ መገለጹን አዲስ ስታንዳርድ ዘግቧል። 98 ሚሊዮን ዶላር የባቡር ዘርፍ ልህቀት ማዕከል ሊገነባ ነው። የኢትዮጵያ ምድር ባቡር ኮርፖሬሽን በ98 ሚሊዮን ዶላር ወጪ የባቡር ዘርፍ ልህቀት ማዕከል ሊገነባ መሆኑን አስታወቀ። ቢሾፍቱ ከተማ ውስጥ 62 ሄክታር መሬት ላይ የሚገነባው የልህቀት ማዕከል ለምስራቅ አፍሪካ ባለሙያዎች ፈርቀዳጅ የስልጠና መዳረሻ ይሆናል ተብሎ እንደሚጠበቅ የኢትዮጵያ ምድር ባቡር ኮርፖሬሽን የባቡር ኢንስቲትዩት ገልጿል። 98 ሚሊዮን ዶላር ፈሰስ ይደረግበታል የተባለው ይህ ተቋም የአፍሪካ ሕብረት 2063 አጀንዳ አካል የሆነውን ክልላዊ ውህደት እውን በማድረግ ረገድ የበኩሉን ሚና እንደሚጫወት ነው የተነገረው።